እንደ አገር ጉዳይ ምንም ቶን ምንም ቶን እቺ አይኗ ውስጥ ጣት ገብቶ ጣት የወጣው እቺ ስመኝ ገብሩ የምትባለዋ ድጋሚ ሰማር ግዛ ይሆንሽ ጃኒ ያረገዛችሁ እሷ ውጪ ነው። እኛ ምርጦችን ያወረድች ዱቄታም እቺ፣ ሜካፓም እቺ እንጨት እቺማ እስር ቤት ልትገባ ፈልጋ ነው። ጆንዳሌ እናፍቋት ነው። እዛሽ ሲነሚ ለብሱት ከ ለምንድን ነው ማለት ለምን ድን ነው የምትጠይቀኝ የሚሉት ሽኮች ናቸው ገባ ለምን ጠይቃለሁ አይነስ እኔና ጃኒ እኮ ድሬዳዋ አብረን ነበር ግን አልተገናኘንም አንድ ቀን ለምን ሲባል ለምን ለምን አባ ነው ቆይ ነው አንተ እኮ ነህ

በቃ ፋብትን እያለ ደብሮኝ ወደ አዲስ አበባ መጣሁኝ። ልጅ ሺቲ ከለበሱ እሞምኩ ይላሉ። ምናምን ስታይል ትጫውታለች። ድጋሚ ሰማር ግዛ የሆንሽ ጃኒ ያረገዘችው እሷ ውጪ ነው። ከእዛ ጋር ገብተሽ እሷ ስትወጣ ለመግባት ብለሽ ሄደሽ የድሬዳዋን ህዝብ አስቀይመሽ ልትገቢ እንደ አገር ጉዳይ ምንም ቱን ምንም ቱን እቺ አይኗ ውስጥ አትገብቶ ወጣት የወጣው እቺ ስመኝ ገብሩ የምትባለዋ አይ ልነግርሽ ነው እኔ መናገሬ ነው። እኔ ስድብ እንኳን አላውቅም። ያው ግጥም እየገጠምኩላት ነው እና ሀይኗ ውስጥ ሁለት ዕጣት የሚግባ አምስት ዕጣት የሚግባባት የድሬዳዋ ሴቶች ያወረደች ሴት እኛ እኛ ምርጦችን ያወረደች ዱቄታም እቺ ሜካፓም እቺ እንጨት ህዝቡን ወጥታ ይቅርታ ማለት አለባት ያም ማን ነው ፍኖቴ ነው ፍኖቴ የምትሉትም ልጅ አልቅሶ እንደዚህ ሰው ያረገውን ህዝብ ይቅርታ መጠየቅ አለባቸው በቃ ምን ፌመስም ይሁኑ አይፈመሱ የራሳቸው ጉዳይ ምንድን ነው ህዝብ ነው መጀመሪያ የሚቀድመው ስለዚህ ወጥተው ይቅርታ መጠየቅ አለባቸው ነው የምለው። ቤት አንቺ ምንም አትናገሪ፣ ችግር የለውም ግን እንደ ሀገር ጉዳይ እኔ እንደው ቅድምም ብዬ እንዳለፍኩል ንገርሽ እኔ እንደ ትልቅም እኔ እንደዚህ ደረጃ ምን ትን ያላል አልመሰለኝም። ለምን ያሁን ምንድን ያልኳት እንደው ሺቲ ለብሰው እንደዚህ አምቢ እላሉ እንዴ? እሷም እኮ ድሬዳዋ ሄዳ ሺቲ ለብሳለች እሷም እምቢ አላለችም። ሰጣለኝ ያልኩት እንደው በቃ እኔም ብያለሁ እንደሱን ኩሰኝ ግን ይሄኛውን ትግ አንቻውን እሱ ልጅ እነዚህ በሚሉ ትገደል፣ ሶስት ወር ትታሰር በሚሉት በሚሉ ተስማምለሽ አይ አይ የመገደሉ ምናምኑ አደኛም ሰው ነን፣ ሰው አይነን? ያ አይደለም ቤትዬ ግን ነገም ለሌላ ሰው ለሌላ አፍ ትሰጠናለች እንዴ ማርያም መሆን አለበት ለማለት ነው። ገባሽ አይደል? ዛሬ እሷ እንዲያች፣ ነገም ሌላ ትላለች። ወይም ወይ ሌላም ሰው ይደግመዋል ታላት። ይሄ እንዴ ነው አንድ አንድ ይሆናል አይደለ? ተቆጠበሽ ካለ ማውራት። ከዛ የተወሰነ እንዴ ነው የተናገረችው ነገር ስለሆነ ከዚህ በፊት ስለ ድሬዳዋ ጥሉነት ስታወራ ተመችቶኛል አላ ከኔ ጋር ሁሉ እንትን ብላለ ድሬ፣ ምናምን ምርጥ ሀገር ነው ምናምን። ኢቭን እዛው ቪዲዮዋ ላይ ራሱ የተናገረችው ላይ መመለስ አስጠላኝ ወደ ድሬዳዋ ይመቻል ምናምን እያለ ስትናገር ያችን እንዴ ነው ለፈን ምናምን አድርጋ። ግን እንዲህ የሚደርስብኛል ብላ አይመስለኝም። ማንም ሰው ትልልቅ አካውንት ሲኖርሽ በዚህ ደረጃ መናገር የሚፈልጉ አይመስለኝ። ከዚህ በፊት የደረሰባትን ታውቃለች። የሆነ ቪዲዮ ሰርታ ይቅርታ ወጣ እንዴት እንዳለች ታውቋለሁ። ከአፏ የመጣ ነገር ነው እና ወጣ ቪዲዮ ሰርታ ይቅርታ ብጠይቅ ምንም ለእሷ የሚጎዳት የለም። ከዛ በተረፈ ግን ትከሰስ ትገደል ምናምን እኔ ማለት አልችልም፣ አላቅም ህጉን አላቅም። እኔ ማነኝ? እኔ ስንት እኮ ስራ ሰራለሁ እኔ ማነኝ? ግን ይቅርታ ግን ለራሷም የተናገረችው ነገር ጥሩ አይደለም ነው

ለእነሱ ስትል ያስከፋችው ነገር ካለ ከይቅርታ ብላ ማለት ነው። ከዛ በጠረፈ ግን አሁን ልጁ እንደሚለው ትከሰስ ትገደል ሶስት ዓመት ታስር ምናምን እያልኩ እኔ የማውራት አቅም የለኝም። እኔ ማይታ ነው ነው እሱ እንደዚህ ነው አይኖ ከስሜታ ይስጥኝም እኮ አሁን እኮ ሳምኩ በጨዋታ አድርጋ በስሜት እኮ ነው እነዳችሁ የተናገረችው ነገር ትክክል ያልሆነ ነገር እና ከዛ በላይ ለማንኛውም ዋና ፖይንቱ ቪዲዮ ሰርታ ይቅርታ ብጠይቅ አሪፍ ነው። እንደ ስሜት ደግሞ እንደ ድሬዳዋ ልጅ ሆነች ስታስቢ ደግሞ ያደረገችው ነገር በጣም ምርት ትክክል አይደል እዛኛው ቤት ይቅርታ ስጠይቅ ለፈን አይደል እንደምናምናም ብላ ነው ነቅላይ ወጣችሁ እና ክብራችንን ለምን ታወርደዋለች? ወጥታ ይቅርታ በፊት ለዛ ቪዲዮ ሌላ ቪዲዮ ሰርታ ይቅርታ እንደጠየቀችው፣ አሁንም ቪዲዮ ሰርታ ይቅርታ ተጠይቅ ለሷ በቃ እንትና ብላ እሞ፣ ምንኩ ይላሉ ምናምን ስታይል ትጫውታለች። ድጋሚ ሰማር ግዛ የሆንሽ ጃኒ ያረገዘችው እሷ ውጪ ነው። ከእዛ ጋ ገብተሽ እሷ ስትወጣ ለመግባት ብለሽ ሄደሽ የድሬዷን እዛ አስቀይመሽ ልገቢ እና አርግዘሽ ደግሞ አንቺ በተራሽ ለአንቺ ፍት እዛ ትውለድ እዚህ ትውለድ ልንድ አንልም። ወደሽ ተገባሽ፣ እዛ አግኝቶች ካረገሽ እኛ ወፍ እዛ ውለጂ ነው የምንልሽ። እንዴ እስር ቤት ለመግባት የሌለ ፋውል ትሰራ

ተናግራ እስር ቤት ስትገባ ጆን ዳንኤል ናፍቆኛል ብላ። ሴት እና ወንድ አንድ አብሮ አይታሰርም። ይህች ልጅ እውቀት የላትም እንዴ? በሳቢ ይቻላል እኮ በውስጥ ያገናኙሻል እኮ። ይህነ ሰጥተዋታላ። ይህንን ባለፈው ተጫውታ ሳቢ እንዳለ ይዛወታለች። እስር ቤት ገ ብር ከሰጠ እስር ቤት ማገናኘት አይደለም ማደር ትችላለ አሉ። ስለ ሀያ ሺህ ዶላር ነው የሰበሰበችው እዚህ እና ያንን ተጠቅማ እኔ ብቻ ነኝ የማነን ኩባ ሳየው የሆነ ልጅ ደግሞ ሲያብራራ የድሬዷ ልጅ እስከ ሶስት ዓመት ያሳስራል ሲሉ ነቃ። ወደ እችማ እስር ቤት ልገባ ፈልጋ ነው። ጆን ዳንኤልን ናፍቋት ነው ያልኩት። ወዲያው ይቅርታ ይቅርታ ጠየቀች ጠየቀች መታ ሁሌ በየሁለት ቤት በጆከር አማካኝነት በጨውገር ከየቅርብ ግንኙነት አላቸው ተብሎ ፊት መሪ ሆኖ ይቅርታ ጠይቃ ስማማቸው ጆከርም እኮ ፊውቸር የገባው ከእንትና ስታረግዝ ነፃ መሆኗን አውቆ ነው። ይሄኔ ይጀናጀናል እኛን ሳይነግረን አቶ ጆከር፣ ያ ቦስ ኮንታክት አለው ከጃኒ ጋር። አፈር ብላ አሁን ልታልታላች። ይድና ፋራ ፈልግ ሮሚ ትለያለሽ እኮ አንቺ መንገድ ከሰጡ እኮ አንተ ገለል ሆነ ነው የምትቀጥለው አንተ ቡሻ

ይሄ ጆን ዳንኤል ስማ፣ እልህ አለባቸው እነዚህ ፌመሶች፣ እልህ ይይዛቸዋል፣ እልህ አለባቸው። እስር ቤት ሊያገኙት ሊታሰሩ፣ አፈር ልብላ አንተ። የፍቅር ግን ፍቅር ፎንቃ ከያዘ እስከ መጨረሻው ነው ትግልክ።